ተፈጸመ። የኢትዮጵያ ዜና አገልግሎት ከፍተኛ የካሜራ ባለሙያ የነበረው ብዙአየሁ ብርሃኑ የቀብር ስነ ስርዓት በፈረንሳይ ጉራራ ቅዱስ ጊዮርጊስ ቤተ ክርስቲያን ተፈጽሟል። በቀብር ስነ ስርዓቱ የጠቅላይ ሚኒስተሩ የማህበራዊ ጉዳዮች አማካሪ ሚኒስተር መዋዘ ጥበባት ዲያቆን ዳንኤል ክብረት፣ የመንግስት ኮሚኒኬሽን አገልግሎት ሚኒስተር ዶክተር ለገሰት ሁሉ፣ የብልጽግና ፓርቲ ዓለም አቀፍና የህዝብ ግንኙነት ዘርፍ ኃላፊ ብቂላ ሁሪሳ ወይም ዶክተር ብቂላ ሁሪሳ፣ የጠቅላይ ሚኒስተሩ ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢልለኔ ስዩም የባህልና ስፖርት ሚኒስቴር ዴታ ርዳት ፕሮፌሰር ነብዩ ባዬ የፕሬዝዳንት ጽህፈት ቤት ኃላፊ አምባሳደር ትዝት ኃላፊዎች፣ ቤተሰቦቹ፣ የስራ ባልደረቦቹና ወዳጅ ዘመሮቹ ተገኝተዋል። አቶ ብዙአየሁ ብርሃኑ ከአባቱ ከአቶ ብርሃኑ መኮንን እንዲሁም ከእናቱ ወይዘሮ ጥሩ ታደቅ ህዳር 9198 ዓ ም በአዲስ አበባ የካ ክፍለ ከተማ ልዩ ስሙ ፈረንሳይ ተብሎ በሚጠራው አካባቢ ተወለደ። ዕድሜው ለትምህርት እንደደረሰም የመጀመሪያ ደረጃ ትምህርቱን በመካነ ህይወት ትምህርት ቤት የሁለተኛ ደረጃ ትምህርቱን ደግሞ በከፍተኛ አስራ ሁለት ሁለተኛ ረጃ ደረጃ ትምህርት ቤት የቀጠለም የቀለም ትምህርቱን ተከታትሎ አጠናቋል። በከፍተኛ ትምህርቱም የአድቫን ዲፕሎማ በኤሌክትሮኒክስ ኮሚኒኬሽን ማኔጅመንት ቴክኖሎጂ በደረጃ አምስት ተመርቋል። ሁሌ ራሱን በእውቀት ማሳደግ የወደው ብዙአየሁ የከፍተኛ ትምህርቱን በመቀጠል በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በኮምፒውተር ሳይንስና ኢንፎርሜሽን ቴክኖሎጂ የመጀመሪያ ዲግሪውን አግኝተዋል። በስራው ዓለምም ከሚያዚያ 2004 እስከ 2005 ዓ ምት በጠቅላይ ፍርድ ቤት በድምፅ ባለሙያነት ስራ ሀ ብሎ ጀምሯል። የስራ ትጋትና መልካም ስብእና መገለጫ የሆነው ብዙአየሁ ከሐምሌ 2005 እስከ 2007 ዓ ምት ባሉ ተከታታይ ዓመታት በቀድሞ የአዲስ አበባ መገናኛ ብዙኃን ኤጀንሲ በአሁኑ የአዲስ ሚዲያ ኔትወርክ በካሜራ ባለሙያነት አገልግሏል። ከሄዳር ሁለት ሺ ስምንት ዓመተ ምህረት ጀምሮ ህይወቱ እስካለፈበት ቀን ድረስ ደግሞ በኢትዮጵያ ዜና አገልግሎት ኢዜኤ በከፍተኛ ካሜራ ባለሙያነት ተቋሙንና ሀገሩን በትጋትና በታማኝነት እያገለገለ ነበር። ብዙአየሁ በአብሮ አደጎቹ፣ በስራ ባልደረቦቹና በሙያ አጋሮቹ አጠራር ብዙዬ በካሜራ የሚጠበብ ካሜራ ይቀርጻል ሳይሆን በካሜራ ስዕል ስላል የምባልለት ደከመኝ የማያውቅ ታታሪና ለበርካቶች አርአያ የሆነ ባለሙያ ነበር። በስርዓተ ቀብሩ ላይ የመንግስት ከፍተኛ ባለስልጣናትና ኢትዮጵያ ዜና አገልግሎት የስራ አምራር ቦርድ አባላት የአበባ ጉንጉን አኑረዋል። የኢትዮጵያ ዜና አገልግሎት በአቶ ብዙአየሁ ብርሃኑ ህልፈተ ህይወት የተሰማውን ጠልቃዘን እየገለጸ ለቤተሰቦቹ ለሙያ አጋሮቹና ለወዳጅ ዘመዶች ሁሉ መጽናናትን ይመኛል። ነፍሲ ማር ሜኬታን ቦርንፎን ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ሰላም ቆዩልኝ።